የብልጽግና ፓርቲ የ2018 በጀት ዓመት የመጀመሪያው ሩብ ዓመት የግምገማ መድረክ ዛሬ ተጠናቋል። በዚህ የግምገማ መድረክ በፓርቲና መንግስት ባለፉት ሶስት ወራት የተከናወኑ ተግባራት አፈጻጸም የቀረበ ሲሆን የተመዘገቡ ስኬቶችና ተግዳሮቶች ተዳሰውበታል። የስራ ዕድል ፈጠራ፣ የኑሮ ውድነትን ማረጋጋትና መቀነስ እንዲሁም ከተረጂነት ወደ ምርታማነት መሸጋገርን መሰረት ያደረጉ የአፈጻጸም ስራዎች በዛሬው ዕለት ቀርበዋል። ከቀረበው ሪፖርትና ሀሳብ አስተያየቶች አንጻር የማጠቃለያ ንግግር ያደረጉት የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አደም ፋራህ ክህሎትን መሰረት ያደረገ የስራ እድል ፈጠራን ተደራሽ ለማድረግ የተቋማት ትብብር ላይ ይበልጥ መሰራት እንዳለበት አንስተዋል። የቴክኒክና ሙያ ትምህርትና ስልጠና ኮሌጆች ተቋማት ክህሎት የሚያስይዙስ ብቁ ስልጠናዎችን የሚሰጡ እንዲሆኑ ማድረግ፣ ከዚህ አንጻር ያሉበትን ሁኔታ አውቀን ያሉባቸውን ችግሮች ፈተን ልናግዛቸው ይገባል ማለት ነው። የመሬት የመስሪያ ቦታ የመሸጫ ቦታ ችግር ያለበት ነው የምንፈታው። በራሳቸው ጥረት ከቤተሰብ ጋር ሆነው ማሟላት የሚችሉበት ሁኔታ ካለም፣ በሌሎች አማራጮችም ተጨንቀን ካሉት አማራጮች እንዲጠቀሙ አድርገን ወደ ስራ እንዲገቡ ማ ያስፈልጋል የኑሮ ውድነትን ለማረጋጋትና የታሰበውን የዋጋ ንረት ወደ አንድ ዲጂት የማውረድን እቅድ እውን ለማድረግ ምርትና ምርታማነት ላይ የተጀመረው ጥረት መጠናከር እንዳለበትም ነው የጠቀሱት። ይህ ጤናማ እንቅስቃሴ እንዲኖረውም የሕዝብን ፍላጎት መሰረት ያደረገ የአቅርቦት ትስስር ሊኖር እንደሚገባ አስረድተዋል። የመጀመሪያው አቅርቦትን ማሳደግ፣ ለዚህም ምርትና ምርታማነትን ማሳደግ፣ ዘላቂ መፍትሔ የሚሆነውም እሱ ነው ሁለተኛው የህዝቡን ፍላጎት መሰረት ያደረገ ቅንጅታዊ ትስስርን እንፍጠር። ሶስተኛው ደግሞ የሬጉላቶሪ አቅማችንን አሳድገን ህገወጥነትን ተከላክለን የግብይት ስርዓቱን የተሳለጠ ከሌብነት የጸዳ፣ ሸማችና አምራችን በፍትሃዊነት ተጠቃሚ የሚያደርግ የግብይት ስርዓት እንዲኖረን እናደርግ ነው። የነዚህ ዘርፎች ቅንጅት የሀገርን አቅም ከፍ ወዳሉ ደረጃ እንደሚያደርስ ሲነሳ ከተረጅነት ወደ ምርታማነት መሸጋገር ደግሞ ለተሟላ ሀገራዊ ክብርና ሉዓላዊነት መሰረቱ ነው። ይህም እሆን ይሆን ዘንድ መሸጋገር ይገባል ስሏሏቸው ሶስት ዘርፎች አብራርተዋል። የለደራሽ ምግብ ፈላጊ ሚሆን የገጠር ልማታዊ ሴፍትኔት ተጠቃሚ ሚሆን የከተማ ልማት ሴፍትኔት ተጠቃሚ ሚሆን ከዚህ ከተረጅነት ወጥቶ ተሸጋግሮ ምርታማ ሆኖ ቋሚ የሆነ የራሱ ገቢ የራሱ ስራ ኖሮት ለራሱ የሚያስፈልገውን ለራሱ የሚያመነጭበት ሁኔታ መፍጠር ማለታችን ነው። ሁለተኛው ማሸጋገር የምንለው ተጋላጭ የሆኑ አካባቢዎችን ወደ አይበገሬነት ማሸጋገር ማለታችን ነው። ሶስተኛው እና መሰረታዊ ከሽግግር ጋር በተያያዘ እያልን ያለ ነው በውጭ እርዳታ ላይ ጥገኛ የሆነውን የሰብአዊ ድጋፍ አቅርቦት ወደ ራስ አቅም እናሸጋግራለን ነው። በግምገማ መድረኩ የፓርቲውና የመንግስት ከፍተኛ የስራ ኃላፊዎች በተገኙበት ጅምር ውጤቶችን የሚያጠናክሩ፣ ክፍተቶችን የሚያርሙ አቅጣጫዎች ተቀምጠዋል።